በባህር ዳር ከተማ አስተዳደር አንደኛው ዙር ንግድ ትርኢትና ባዛር ተከፍቷል። ንግድ ትርኢትና ባዛሩ የከተማዋን ኢኮኖሚ እንቅስቃሴ ለማነቃቃት ትልቅ አስተዋጽኦ እንደሚያደርግ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገልጸዋል። አድኖ ማርቆስ ተጨማሪ አለው ንግድ ትርኢትና ባዛሩን የአማራ ክልል ንግድ ዘርፍ ማህበራት ከባህር ዳር ከተማ አስተዳደር የንግድ ዘርፍ ማህበራት ጋር በትብብር ያዘጋጁት ሲሆን የከተማዋን የንግድና ኢንቨስትመንት እንቅስቃሴ ለማነቃቃት፣ የኑሮ ውድነትን ለማረጋጋትና የገበያ ትስስርን ለመፍጠር ታልመው የተዘጋጀ ነው። ባዛሩን በይፋ የከፈቱት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳሉት ባዛር ማካሄድ የከተማዋን ኢኮኖሚያዊ እንቅስቃሴ ለማነቃቃት ከፍተኛ ሚና አለው ብለዋል። በባህር ዳር ከተማ አስተዳደር አንደኛው ቻምበር በህብረት የንግድ ትርኢትና ባዛር ያው አስጀምረናል። የንግድና ባዛር ማካሄድ በአንድ ከተማ ውስጥ በአጠቃላይ በተለይ በኢኮኖሚ ውስጥ ያለው ሁነኛ ድርሻ ላቅ ያለ ነው። ስለዚህ ከአምራች አከፋፋይ፣ ቸርቻሪ፣ ተጠቃሚ ሁሉንም በአንድ ማዕከል የሚያመጣ ነው። ይሄ ደግሞ የመረጃ ልውውጡ የገበያ ትስስሩ በሌላ መልኩ ደግሞ ሸማቹን ቀጥተኛ ተጠቃሚ የሚያደርጉ በተመጣጣኝ ዋጋ ከራሱ ካምራቹም ካከፋፋዩም ከሌሎችም የሚያገኙበት ስለሆነ የከተማችን አጠቃላይ ሁኔታ እንቅስቃሴውን በተወሰነም ደረጃ የሚያነቃቃ ተደርጎ ነው የሚወሰደው። በክልሉ ተፈጥሮ በነበረ የጸጥታ ችግር በከተማ አስተዳደሩ ንግድ ትርኢትና ባዛር በድግሞች ለማስኬድ እንቅፋት ሆኖ እንደነበረ ያስታወሱት ከንቲባው አሁን ላይ የተከፈተው ባዛር በከተማ አስተዳደሩ ሰላማዊ እንቅስቃሴ መኖሩን የሚያሳይ ነው ብለዋል። በቀጣይ ከተማዋ ትላልቅ ክልላዊና ሀገራዊ ሁነቶችን ለማስተናገድ ዝግጁ መሆኗንም ያረጋገጠ መሆኑን አመላክተዋል። የመጀመሪያው ነገር ባህር ዳር ከተማ አሁን ሰላም ነው። ሰላም በመሆኑ ማንኛውንም ማህበራዊ፣ ኢኮኖሚያዊ አስተዳደራዊ እና ሌሎች ጉዳዮችን ያለምንም ችግር ማከናወን ይቻላል የሚለውን በትልቁ መልእክት ለማስተላለፍ ነው። መሰል ኩነቶች ከዚህ በኋላ ባዛሮች፣ ሌሎች ፌስቲቫሎች፣ ስፖርታዊ ክንዋኔዎች እና ሌሎች ትልልቅ አገራዊ ኮንፈረንሶች፣ ኤግዚቢሽኖች መካሄድ የሚችሉባት ከተማናት የሰላም ከተማናት የሚለውን ሁሉም አካላት ባለድርሻ አካላት የሚመለከታቸው ወገኖች ሁሉ እንዲመለከቱት የምናደርግበት ነው። የተከፈተው ባዛር ለሸማቹ ማህበረሰብ ተጨማሪ እድል የሚፈጥር ነው ያሉት ደግሞ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት ሀሳቤ ናቸው። መሰል ንግድ ትርኢትና ባዛር በሌሎች የክልሉ አካባቢዎች እንደሚካሄዱም ጠቁመዋል። እንደ ከተማ ባለፉትም በዚህ በጀት አመት ለሶስተኛ ጊዜ እየተዘጋጀ ያለ ባዛር ነው። እነዚህ በወሳኝነት የንግዱን ማህበረሰብ ያነቃቃሉ። ባንኮችም በዙሪያው የክቡር ስፖንሰሮች ናቸው። እንደምታዩት ኢኮኖሚውን በማነቃቃት በኩል የማይተካ ሚና ነው ያላቸው። እንግዲህ ሸማቹም ውጭ ከሚኖረው የገበያ አማራጭ እድል ተጨማሪ እድል ስለሆነ ይህን እድል ተጠቅሞ እንዲሸምት ጭምር ነው። ለማሳሰብ የምንፈልገው በንግድ ትርኢትና ባዛሩ ምርታቸውን ይዘው ለገበያ ያቀረቡ ነጋዴዎችና አምራቾች በበኩላቸው ባዛሩ ምርታቸውን ከማስተዋወቅ በተጨማሪ ነዋሪው በቀላሉ የማያገኛቸውን እቃዎች ለገበያ ማቅረባቸውን ተናግረዋል። ለማህበረሰቡ በትንሽ ገንዘብ ለአቅርቦት ነው የመጣው ገባ አቅርቦቱን አውቆት ማስታወቂያ ተደርጎ ተዋውቆ እንዲሰራ ነው። ይሄ ነገር ወደዚህ የመጣው ፋብሪካውም ይህን እድል አመሻሽቶ ነው እዚህ ድረስ የመጣ ነው። ለማስታወቂያ ነው። ለስራ በወጣለት ገንዘብ አይደለም። እዚህም እየተሸጠ ያለው በፕሮሞሽን ገንዘብ ነው። እንዳጠቃላይ ይዤ የቀረብኩት የቤት እቃዎችን፣ ኤሌክትሮኒክስ፣ የጁስ መፍጫ፣ የሽንኩርት እንዲሁም ደግሞ ቢላ፣ ሴቶችን መጥበሻ፣ ድስቶችንና የወይን ብርጭቆችን ይዤ የመጣሁት፣ ከዛም በተጨማሪ ፈርኒቸር ነገሮችና የልብስ አልባሳት፣ ጫማ ምናምንም ገብቷል ማህበረሰቡ እንግዲህ ባዛር ላይ ብዙ ጊዜ ከሱቅ የማያገኛቸውን ነገሮች እዚህ ስለሚያገኛቸው ከብዙ ጊዜም በኋላ ስለተዘጋጀ ደስተኛ ሆኖ የሚፈልገውን ነገር ያጣል ብዬ አላስብም ብዙ አይነት ግብአቶች መጥተዋል አሁን ላይ ከተማዋ ሰላማዊ እንቅስቃሴ ውስጥ የምትገኝ በመሆኗ ባለሀብቶች ኢንቨስት እንዲያደርጉ የፋይናንስ ተቋማት ወደ ከተማዋ እንዲገቡና ጎብኚዎችም ወደ ከተማዋ እንዲመጡ ተቀዳሚ ምክትል ከንቲባው ጥሪ አቅርበዋል